ይህ ህያው ምስክር ነው ችን ክረፍት እየተከታተላችሁ የምትገኙት የሲኤምኤን ቴሌቪዥን ህያው ምስክር ሳምንት ቴሌቪዥን ዝግጅታችን ነው። በተስፋ ብሮድካስቲንግ ኔትወርክ በአየር ላይ የምትከታተሉ እንደዚሁም ደግሞ በመላው ዓለም የምትገኙ ኢትዮጵያና ኤርትራውያን ዛሬ የህያው ምስክር ዝግጅታችን በመጀመሪያው ክፍል ያቀረብኩላችሁ ወንድማችን አቶ ጌታቸው በለጠ ወይም ጌታቸው በለጠ የቃሊዮት ቤተክርስቲያን የስነጽሁፍ ጽሁፍ ክፍል ኃላፊ ሆነው በቤተክርስቲያን በጣም ይታወቃል። እንደዚሁም ደግሞ አዲስ ዘመን ታነቡ የነበራቸው የድሮ ሰዎች ዳግላስ ጴጥሮስ በሚል የብዕር ስም በጣም ታዋቂ የነበረ የደራሲ ነው፣ ጋዜጠኛ ነው። እንግዲህ ዛሬ በጣም ነው ደስ ያለኝ አንተን በማቅረብ ኤኒዌይ፣ ቅድም ያልተናገርኩት ምንድን ነው ያው ረጅም ዘመን ነው ተወቃችን እና የመጀመሪያ ጊዜ ይሄ ቴሌቪዥን ፕሮግራም ምናምን ስጀምር ከአንተ ጋር አብረን ሰርተናልና፣ በጣም ደስ የሚለኝ እንደገና መልሼ ስላገኘው ደስ ብሎ። ኤኒዌይ ወደ ታሪካችን መለስና ጌታን ልትቀበል ቃል ገብተህ ሆስፒታል ስትወጣ ተከታተራችሁ ነበር። ያቆምከውን መቀጠል። አዎ፣ ልክ እንደወጣሁ ያ ጌታን የመሰከረልኝ ሰው ሙሉ ወንጌል ቤተክርስቲያን ወሰደኝ። ናዝሬት ትምህርት ቤት ጋር ነበር የመጀመሪያ ሙሉ ወንጌል ጸሎት ቤት። እዛ ሄድኩ። የሄድኩ ቀን ጌታን የምትቀበሉ ሲባል ዘል እየወጣው እንግዲህ ስም ያቀርባል ተንበርከካለኝ። እዛው መድረኩ ላይ ተንበረከከ ጸለየልኝ። እንመክራቸዋለን ሂዶ አሁን አሉ ምን ያህል ሰዎች እንደሆነ አላቀ ብራሃማ ሙሉ ወንጌል ቤተ ክርስቲያን ሙሉ ወንጌል አለዛጋ ናዝሬት ዛ ነበር ናዝሬት። ከዛ ዛ ጌታን ተቀበልኩ። የመንፈሳዊ ረሃብ ነበረብኝ ቀደም ሲል ያልገለጽኩት ነገር እዛ ክፍለ ሀገር አያቴ በጣም የተከበሩ ናቸው። በሀገሬው በሀብትም በምንም ብዙ ደህና ናቸው። በጣም የሚያሳዝን ነገር አያቴ ግቢ ውስጥ የሰይጣን ማምለኪያ ጎጆዎች አሉ። ካልተሳሳቱ ከ8 እስከ አስር በየጊዜው የአያቴ ቤት ይታረዳል ይሰዋል፣ ይመለካል። እዛ ውስጥ ነው፣ እንዛ ነው ኖ በቃ አያቴ ጥንቆላ ነገር አይደለም፣ ይመለካል። በቃ አምልኮ የታወቀ ነው። ሰዎች አይመጡም፣ ያው እንደ ይፈራል። እንዴ ማያቴ እንግዲህ አንዴዛ ነው። በቤቱ ሁልጊዜ ጊዜ ድግስ ነው፣ ይታረዳል፣ ይሰዋል፣ በየበዓሉ ያ ነገር ከልጅነት ጀምሮ ያውከኝ ነበር በቃ መንፈሴ ይጨነቅ ነበር። እዛ ያለው ያንን እያየው ቁጣኛ ሆንኩ። በነገራችን ላይ በሁለት ጉዳይ፣ አንደኛ ከዛ ህይወቴ ሄጅ ወጥቼ ከእናት እቅፍ እዛ ገጠር በመሄዴ ማህበረሰቡን፣ ዘመዶችን የመበቀል ስሜት፣ ሁለተኛ እዛ ማያቸው አምልኳዊ ልምምዶች የሚያስጨንቁ ነበር። ስለዚህ መንፈሳዊ ረሃብ በውስጤ ነበር። ለዚህ ነው በእንባ ጌታ የተቀበልኩት። ከዛ ሙሉ ወንጌል እናመልክ ነበር። አጋጣሚ ጥቂት እንዳመለ ኮልፌ ለካ አብሮ አደግ ጓደኞች ኮልፌ ሙሉ ወንጌል የሚባል ቤተክርስቲያን መስልጠ ነበር፣ ኮልፌ ጸሎት ቤት የሙሉ ወንጌል ጸሎት ቤት እና አንድ ቀን አንዱ ጓደኛችን አብረን ያደግነው አሁንም ቤቴ ላገኘኝና ለምን ኳይራት ገባም አለኝ የት ናችሁ ስል፣ ሙሉ ወንጌል። እኛ ሙሉ ወንጌል አናቅም። ምንም ማምለክ አይደል በልጅነታችን። እሺ እንሄዳለን እናንተ ጋር አልኩ። ሲሄድ የተወሰኑ ወጣቶች የኔው አብሮ አደጎች የተሰባሰቡበት ነው። ትንሽ ክፍል ነች። እዛ ይዘመራል፣ ይጸለያል። የሚገርም ነው። ወዲያው ኳየር ግባሉኝ። የዚያውን ዕለት ኳየር ገባ፣ መዘመር ጀመር። በአጋጣሚ እዛ እያመለክን እያለ ስደቱ የዚህ የመንግስት ለውጥ ንጉሱ ወርደው የመንግስት ለውጥ እንቅስቃሴ በሚጀመርበት ጊዜ ደመናው እየከበደ መጣ። ስለዚህ ሙሉ ወንጌል እዛ ድረስ ይሄድ ነው የጌታ ራት የምንወስደው እዛ ይሄድ ነው ለአንዳንድ አንድ አለ አይደለ አጠቃላይ ሰው ምናምን ሲኖር እኛ ተማሪዎች ነን። ያውም ደግሞ የተማሪ ቢባል እንግዲህ የሰባት የስምንት ሁለት ሰዎች አሉ አንድ ዘጠኝ አንድ አስር ሌሎቻችን በሙሉ ከዛ በታች ነው ከዛ በኋላ የመጽሐፉን ታሪክ ላለ መሻማት ጋሽመርድም ጠራ ነው። እና ጋሽመርድ እኛ አልቻልንም መመላለስ፣ እንደው ምን ይሻላል በአካባቢያችን ልንገባ ብንሰበሰብስ በአካባቢያችን ባሉ አጥቢያዎች አልን። ኮልፌ ቃለ ህይወት ቤተክርስቲያን በ1968 69 መጀመሪያ ላይ ኮልፌ ቃለ ህይወት ቤተክርስቲያን ገባን። ዝርዝር ታሪኩ አለ ሌሎቹም ላይ አለው ኦፍኮርስ ና የእንግዲህ ቃለ ህይወት እንትናል ዛው ማምለክ ጀመርን። እንግዲህ ሌላ ምን ይባላል? ያው በዘመናችን ፕሮግራም መሪነ ዘማሪነ ወጣት መሪነ። አሁን መከራው ያየለ ሲመጣ 1969 እንዳልኩ አቃቴን ከሆስፒታል ስምንት ያክፍል ተፈተንኩ። የተወሰኑ ወራት ዳግማዊ ሚኒሊክ ቀጠልኩ፣ አልቻልኩም። አሁን ድካም እየመጣ ህመሙም እያስቸገረኝ ገና አላገገምኩም እና ከዛ ለውጬ ኮልፌ አጠቃላይ ስመጣ ሚኒሊክ ዲሬክተራችን መኮንን ሸገኔ በጣም የታወቁ ዲሬክተር ናቸው። ይሄ ረብሻ የሚባል ነገር ምን ቀጥ ለጥ ነው የሚያደርጉት፣ አስተማሪውንም ተማሪውንም። ኮልፌ ስመጣ ግን የሚያሳዝን ነገር ወጣቱ በሙሉ ተማሪው ለካ በተለያዩ የፖለቲካ እንትን ውስጥ ተቧድ ነው ነው ያሉት። ስለግድያ እንዴት እንደሚጋደሉሉ እዛ ክፍል ውስጥ እኮ ነው ዲስከስ የምናደው። ለውጥ ተለውጧል። ንጉሱ ወርደዋል። ንጉሱ ወርደዋል። ንጉሱ ወርደዋል። ደርግ የደርግ የመጀመሪያ ዓመታት 69 በተለይ ሰባ ልነግርህ አልችልም። ግማሹ በዚህ ፖለቲካ፣ ግማሹ በዛ ፖለቲካ። እኔ ደግሞ በአጋጣሚው ጌታን ከተቀበልኩ ጀምሮ ፉሊ ወደ አገልግሎት ነው የገባሁት። የትምህርት ቤታችንን ፌሎሽፕ አቋቋምን። እኛ በፊት አንድ ወንድም ጀምሮን አልሆነም ነበር። ዘጠኝ ሆነን አቋቋምን። የአዲስ አበባ ክርስቲያን ተማሪዎች ህብረት ውስጥ ሰብሳቢ ሆንክ። የኢትዮጵያ ክርስቲያን ተማሪዎች ህብረት ውስጥ በዛ ኮዝተን እንትን እየሰፋ ሄደ። እና ትምህርቱ በትምህርቱ እግዚአብሔር ይመስገን ምንም አይደለም፣ ያው ደረጃው እንደተጠበቀ ነው። ፉሊ በአገልግሎት ውስጥ ገባው። ፕሪንስፕላችን ትምህርት አቁሙ ባሉ ቁጥር ሁሉ ማቆም የለብንም እኛ ድላችን መማር ነው የሚል አቋም ነው የምንነጋገረውና እንግዲህ፣ ወደ ታሪኩ ልምጣ። በአንድ አጋጣሚ ክፍል ውስጥ ስንገባ ከነገ ጀምሮ ትምህርት ተዘግቷል የሚል ተጽፏል። በኋላ ሁሌ አስተማሪ ሲገባ አጥፍተን ነው በዳስተር የምንጠብቀው። ተራ እኔ ወጥቼ ማን ነው ደግሞ ይህን የጻፈው ብዬ እየተበሳጨው አጠፋው ያንን። እንደተባለውም በማግስቱ ተማሪው በሙሉ ቀረ። አስተማሪዎች መጡ። እኔና እዚህ ስሙን የጠቀስኩት ጓደኛ ሁለታችን ብቻ ኮልፌ አጠቃላይ ተገኘ። ከዚ አስተማሪዎቻችን ጠርተው አይ ቤት እያጠናችሁ ቆዩ አሁን በእንትን ሂዱ፣ ቀስ እያላችሁ ራሳችሁን እየጠበቃችሁ አሉ። የተባለው ጊዜ አልቆ እንደገና ትምህርት ቤት ተከፍቶ ትምህርት እንደጀመርን አንድ የትምህርት ቤት ጓደኛችን አንድ መስመር ነን። እንግዲህ የኛ ቤት በዛን ጊዜ ዊንጌት ነው እህቴ ጋር ነው ያለው ጌታቸው ከአንተ ጋር ነው ከአንተና ከጎሳዬ ጋር ነው የሚሄደው አለን። እሺ እንሄዳለን አለ። ወትሮ እኛ ከወንድሜ ጎሳዬ ጋር ነው በአገልግሎትም በምንም በጌታም አብረን ያደግ ነው ወንድሜ። እሺ አለን። አብረን ሄደን ልክ ጎሳዬ ሲለየን አይቶ ጎሳሆወደጌታሄደሆነ ኖ አለ አለ አለ ጌታቸው፣ እኔ ከአንተ ጋር መምጣት የፈለግኩት አንድ መልዕክት ስላለ ነው አለ። ምንድን ነው ስለው አንድ ወረቀት ቁራ ይሰጠኝ ትምህርት ቤት ይዘጋ ሲባል ታሳድማለህ። ትምህርት ቤት ኢህአፓ ስራውን እንዳይሰራ ታውካለህ፣ ሁለተኛ በሃይማኖት ሰልባለህ። ስለዚህ እንድትመታ ተወስኗል። ነገር ግን ልትማር ስለምትችል ምናልባት ጊዜን ሰጥህና የምትታረም ከሆነ ራስህን እንድታይ ጊዜ እንሰጥሃለን። የኢህአፓን ጽፎ ወረቀት ሰጠኝ ልጅ። በቃ ከዛ ከዛን ጊዜ በኋላ መርካቶ ማያች ሁለት ጊዜ፣ አንደኛው መርካቶ የሸቀጤን በምሸጥበት ጊዜ ልክ ምዕራብ ሆቴል ስር አንድ ፋርማሲ ነበር። እኔም እዛ አካባቢ ምናልባት አስር ሀያ ሜትር ላይ ነው። አንድ የሚያምር ቀይ ልጅ ከኋላ መጡ። ሲገሉት ድፍት ሲል አይቻሉ። ባይ ማለት ሌላ ሁለተኛ፣ ልክ ምዕራብ ሆቴል ፊትለፊት እኔ እዚያ አካባቢ ነው ሸቀጤን ይዤ ብዞር፣ ምዕራብ ሆቴል ፊትለፊት የገቢዎች መስሪያ ቤት ነበር። ምን እንደሆነ አላቅም። አንድ ልጅ እየበረረ አንድ ወታደር ያባረዋል። እየበረረ እየበረረ እየበረረ ሄዶ ልክ ምራብ ሆቴል ጋር ያለው ንግድ ባንክ ታቀዋል ልክ እዛ ጋር ሲደርስ ከኋላ ተኩሶ ሲገለው እዛው ነበር። በቃ እኔም ይሄ ወረቀት ሲደርሰኝ አሟሟቴ እንደዚህ ነው ብዬ በቃ ዛሬ ነገ ይገሉኛል ብዬ በቃ ፍርሃት ላይ ነበርኩኝ። እግዚአብሔር መቼም ዓላማ አለው። በነገራችን ላይ እኔ ክርስቲያን ቤት ውስጥ የህቴ ባል ደግሞ ኮሚኒስት ነው ሁለታችን እንግዲህ ተመልከት፣ እሱንም እሱም ይፈለጋል በዛኛው ወገን፣ እኔም እፈልጋለሁ። እኔና እሱ አንግባባም። እሱ እኔ እንድክድ ይፈልጋል። ያው የዚህኛው የመንግስት ወገን ነው እሱ። እነዛም ይፈልጉታል ይገሉት። እኔ መሃል ቤት ዋናው ጉዳይ፣ እህቴ በመሃል እንግዲህ እንዴት እንደምትሰቃይ ልታይ ትችላለህ። በመጨረሻ እግዚአብሔር አዳነን። ግን ያ የተባለው ክፉ ቀን መጣ። አንድ ቀን እዚህ ውስጥ እንደጠቀስኩት አንድ ጓደኛችን አባቱ አርፈው አጽናና ነው እና ከሱ ጋር ምሽት ራት በልተን ስንወጣ አራት ሆነን ሶስት አራት ሆነን ስንወጣ ቆይ ልሸኛችሁ አለ ያ ለቅሶ የደረስንበት ጓደኛችን አይ ተመለስ ጊዜው ጥሩ አይደለም ሰባ ዓመተ ምህረት ነው ማለት ጊዜው ጥሩ አይደለም ተመለስ አል ነው አይ ልሸኛችሁ ብሎ ወጣና ተመለስን ላይ መለስም ብትመለስ ይሻላል ቆይ አይ ለጌታቸው መልእክት አለኝ አለ ምንድነው አለ እዚህ የጠቀስኩት ሀይለሉል አለ አሁን የኔክሰስ ሆቴል ስራ አስኪያጅ ነው ኦኬ አብሮ አደገ ምንድነው አለ ቆጣ ብለው አይ ለጌታቸው መልእክት ማን ነው መልእክት ያመጣው አለ እኔ ዝም ብያለሁ ፍርሃት ውስጥ ነኝ እንደምታ ነው አው፣ ጌታቸው ብዙ ጊዜ ተመክሮ ተዘክሮ አልሰማ ስላለ ያፓ እንዲገደል ወስኗል፣ እንዲመታው ወስኗል። እና አንተ ጓደኛ ስለሆን እዚያም እናንተም ጋር ስለሚያመሽ ምከረው ተብሎ ነው። ማን ነው የሚመታው አለ ጓደኛ፣ ጌታቸው ነው። ምን ስላደረገ አንደኛ፣ ወጣቱን በሃይማኖት ይሰልባል። ሁለተኛ የህቱምባል የኛ ተቃራሪ ነው። ሶስተኛ ያቺ ያጠፋዋት እሱ አንድ ወንጀል ተቆጥራ የትምህርት ማቆም አድማ እና ስንት ስንል እሱ ታዲያ ሲያፓዎች እኮ ናቸው ብሎ አለ። እናስ አለው ሀይለሉ ላይ ይህ ታሪክ በደንብ ተዘርዝሯ እናስ አለው በቃ ጌታቸውም ቢሆን ሰው ሚል ብትሰማ ምናምን ጥሩ ነው አለ። ስማ አለው ስሙን እየጠራ ጌታቸው፣ አይደለም ግድያ ጠጠር ቢወረወርበት መጀመሪያ አባቴን ሽጉጥ አምጥቼ እሱ ደግሞ አባቱም ደህና ወልትዱ ናቸው። አንተን ነው የምገለው። አንድ ላይ እኮ ዘማሪዎች ነው እንዴ? ቀጥሎ ደግሞ ሁላችንም ክርስቲያኖች ነን እኮ። ያፓማውን ትገደላል የሚልህም ክርስቲያን ነው። አይደለም እሱ ተቃዋሚ ነው። የሚገርም ነገር፣ በኋላ በጣም ጥሩ ክርስቲያን ሆኖ የትልቅ ቤተ እምነት መሪ ሁሉ ለመሆን ደርሷል። እና አንተን ነው የምገለው፣ መጀመሪያ አንተን ነው ምገለው። አሁን እንደዚህ የሚለው ግን ክርስቲያን ነው፣ ጓደኛ አብሮ አደጌ አቶ አይለል ሁሉ። እና እግዚአብሔር ተመልከት፣ ሁለት ሞት ከሁለት ሞት እንደታደገ በስንተኛው ቀን ቤታችን በነገራችን ላይ የውንጌት ትምህርት ቤት የመጨረሻው አጥርና የእህቴ ቤት እንደዛ ነበር። እግዚአብሔር ሲፈቅድ እንግዲህ አትጥፎ ያለ ፈንጂ ተወርሮ እኛን ለማጋየት ያው እሱንም ይፈልጉታል የአባዎች ፈንጂ ተወርሮ ሳይፈነዳ ጠዋት ተገኘ። የእግዚአብሔር ምሕረት ነው። ይህ ምንም ያልተጋነነ የጻፍኩት ነው። እንግዲህ ከዚህ ሞታ ሞት ተረፍን። ኑሯችን ስቅቅ ነው። አገልግሎታችን ጠንካራ ነው እንዳልኩ፣ እኔ በየክርስቲያን ተማሪዎች ህብረት ውስጥ እግዚአብሔር በሰጠን አቅም ሁሉ ከወንድሜ ስሜት አደሰ ያው የሚመሰክረውን ታውቃለህ። ብዙ ጊዜ በአግሬሲቭሊ ነበር የምናገለግለው፣ አግሬሲቭሊ በቃ ምንም ቃል አይገልጸውም። ኑሯችን ህይወታችን እንግዲህ እንደምታውቀው ኑሮዬን ለማሸነፍ እንትን ላለው በእቴ ላይ ጥገኛ ላለሙ እነግዳለሁ እማራለሁ ከደረጃ እንትን አልልም። ይሄም ሁሉ ሆኖ ግን ይሄም ፈተና ኖሮ በዚህ ሰዓት በእውነት የምለው ነገር እሞታለሁ ነው እንጂ አንድም ቀን ኖሬ በህይወት እኖራለሁ የሚል ነገር። ስለዚህ መሞቴ ካልቀረ ብዬ ሙሉ ህይወቴ አገልግሎት ሆነ። ጓደኞች ይሄን ነገር ሲሰሙ ሊያቁ ሙሉ ህይወቴን በቃ ልሞት ስለሚችል፣ ሳሙኤል ሊገሉኝ ስለሚችሉ በአገልግሎት ውስጥ ቤተክርስቲያን ውስጥ ኳየር ነኝ መሪ ነኝ ሰንዴ ስኩል አስተማሪ ነኝ፣ በቃ ምንም ጊዜም ፋታም የለም። ኦኬ እንግዲህ 1972 ዓመተ ምህረት የካቲት 23 ቀን የ በዓል ነው። ያው እንደምታውቀው አይደል፣ የካቲት 23 ቀን የአድዋ ድል በዓል ከዛ፣ አንድ ዓመት በፊት በ1971 የመጨረሻ ዓመት፣ ያው መጽሐፉ እንዳልዘለው ብዬ ነው። የጽዮን የመካከለኛው ጽዮን የሚባሉ ዘማሪዎች ነበሩ። እነማን መሰሉ? ንጉሴ ቡልቻ፣ ዶክተር ጥላውን ደስታ አሁን ቅዱስ ጳውሎስ ሆስፒታል የአጥንት ስፔሻሊስት ነው። ዘነበ ተስፋዬ የሙሉ ወንጌል ነው። እነዚህ የመካከለኛው ጽዮን ነበር የሚባሉት። ይህን ነገር ሰምተ እንደሆነ አላውቅም። ያን ጊዜ የላይኛው ጽዮን የሚባለው አለ፣ እነ ወንድም ደበበ የሙዚቃ አስተማሪው፣ የመካከለኛው ጽዮን አለ፣ የታችኛው ጽዮን የሚባል ነበር። እነዚህ የመካከለኛው ጽዮን እና ንጉሴ ቡልቻ ናቸውና ማጥኛ ቦታ ስላልነበራቸው ኮልፌ አቸው ኮልፌ ቃለ ሕይወት ያው እኛም እንግዲህ እንደ መሪዎችም አይደለን፣ ይፈቀድላቸው ለነሱ የሚያጠኑበት ተብሎ ቅዳሜ ቅዳሜ ከ8 ሰዓት እስከ 10 ሰዓት ገደማ ያጠኑ ነበር። እኛ ደግሞ ኳይሮቹ የቸርችዋ ኳይሮች ከ10 ሰዓት በኋላ እናጠና ነበር። አንድ ቀን ምን ይሆናል? እዛው አካባቢ ይሄ መከረኛ ያፓ በአንድ መኪና ሆነው አንድን ሰው ሊገሉ ኮልፌ አጠና ተራ አካባቢ አንድ ወርቅ ቤት ነበር። የወርቅ ቤቱ ባለቤት ሊገሉ መኪናቸውን ይዘው ይመጡና እዛ ጋር አቁመው፣ ደበበ ይባላል። አቶ ደበበ ወርቅ ትገዛናለህ ይላሉ። ጠረጠረ። አው ገዛችኋለሁ ብለው እንዲህ ሲከቱ፣ ጠርጥሮ ኮመዲ ነው ውስጥ ገባ። ወዲያው ያን ሽጉጥ አውጥተው አከታትለው ሲተኩሱ የገደሉ መስላችሁ ዝም ብሎ በደመ ነፍስ የሄዱና ያዟት መኪናው ውስጥ ሲገቡ አቶ ደበበ ዘሎ ይወጣና ከወርቅ ቤቱ ጎማዎቹን በሙሉ የሚሄዱትና እንትን ብሎ እነሱ አምልጠው የት ይገባሉ? ኮልፌ ቃሊዎት ፊትለፊት ያኔ ትልቅ ጫካ ነበር። እዛ ውስጥ ይገባሉ። በዛን ወቅት መካከለኛ ጽዮን ዘማሪዎች ኮልፌ ቃሊዎት ቤተ ክርስቲያን ውስጥ ናቸው፣ እያጠኑ ነው። ቢንካ ማካዳ ነው። አንድ የኛ ጓደኛ አክሊሉ፣ ያ ያልኩ የኔ ማስጠንቀቂያ የሰጠኝ ወንድም አብሮ አደጋችን እሱ ሲመጣ ከሩቅ አይቶ የጂፕ ላይ ነበር መትረየስ ጭኖ እያል ከሰክዛል። በቃ ምድር ነው የተንቀጠቀጠው። እዛ ነው የገባው እዛ ነው የገባው ተብሎ በኋላ ያ የኛ አክሊሉ ሲመጣ ወደ ኳየር ያውና፣ እንደውም ያውና፣ እሱኮ ገና ከቤቱ መምጣቱ ነው ሲሉ፣ አክሊሉ ዘሎ በጫካ ውስጥ በቢንግሃም አካዳሚ ኮልፌ ቃሊዮ ሲገባ የቢንግሃም አካዳሚ አንዱ እዚህ ነው የገባው እዚህ ነው የገባው ሲባል ቤተክርስቲያን ተከበበች። እኛ እዛ ውስጥ ነ መካከለኛ ጽዮኖች እዛ እያጠኑ ዙሪያው ተከበበ በወታደር በሜጋፎን ይዘው፣ እዚህ ቤተክርስቲያን ውስጥ ያላችሁ ጸረ አብዮተኞች በአስቸኳይ እጃችሁን ወደ ላይ ዘርግታችሁ እንድትወጡ ያለበለዚያ እርምጃ እንወስዳለን ተባለ። ስናይፐር ተኳሾች በየቦታው እንትን ብለዋል አድፍጠዋል። እኛ ዛንን ጓሮ እየጠበቅናቸው እነሱ እያጠኑ ነው። በኋላ ይሃይለሉ ሊያልኩ ወንድሜ ሄዶ ሁኔታው ይነግራቸዋል። በሙሉ እነ ንጉሴ ብልቻ እጃቸውን እንደዚህ አድርገው ሊወጡ ሲሉ በስናይፐር ሊቀልቧቸው ሲሉ ይሄ የምልህ ቀደመና ፊታቸው ቆመ። እግዚአብሔር ሲረዳን የቀበሌ ሊቀንበር ተዋቸው እነሱ ሰላማዊ ናቸው ስተዋቸው አለ። እዛ ኤኒዌይስ ያው የአካባቢ ሰው አይደለም። ኤኒዌይስ ያቺ ነገር አለፍን። እቺ እንደ መነሻ ሆና ሰባ ሁለት ዓመተ ምህረት ልክ የአድዋን በዓል አክብረን ከሰዓት በኋላ ኮንፍረንስ ሲሆን አምልኮ ፕሮግራም ላይ እያለን መጣ። ወራሪዎቹ መጡ። ሰራዊት ደርግ፣ ጥበቃ የደርግ አብዮት ጥበቃ ፖሊስ። እኛ መድረክ ላይ እየዘመርን ነበር። በአጋጣሚ ከሽብር አልጀመረም ነበር አይደል? ወንዴ ከሽብርማ ተጋግሏል እንጂ። ይሄ እኮ ለእኔ ማስጠንቀቂያ ኢህአፓ ከሽብር ብሎ ጀመረ። ኢህአፓ ነበር አይደል? እንግዲህ በታሪክ ውስጥ እንደና እንደዚህ የሚባል አለ። ያው እንዴት እንደተጀመረ ታውቀዋለ። ታሪኩን ከደርግ ሰዎች ጀምሮ መግደል ጀመሩ። ከዛ ተፋፋመ ደርግም ኮሮኔል መንግስቱት ትዝላላቢ አብዮት አደባባይ ያደረገው እዚህ ላይ ታገኘዋል። በነገራችን ላይ ሙሉን ታሪክ ማለት እንደሆነ አንተ በመጡ ጊዜ እናንተ ጋር ከሽብርም ጀምሮ ነበር። ጀምሯል እንጂ 72 እኮ እንደውም ቀዝቅዟል። በዛን ወቅት በአጋጣሚ ደግሞ 69 70 71 አካባቢ ነው ከፍተኛ እንትን የነበረው። ከዛ መጡ። በአስቸኳይ ውጡ አሉን። እኛን እንግዲህ ወጣን፣ ተሰልፈን ወጣን። ቤተክርስቲያን ታሸገ ንብረታችንን፣ ከዛ በኋላ ዘረፉት። የእግዚአብሔር ነገር ልነግር ነው። ከዛ አንድ ሰባ ሁለት ያህል ተውን። ሌሎቹን ከሌላ ቦታ የመጡ መታወቂያ እያሳዩ ሲለቀቁኛ ከፍተኛ አምስት ኮልፌ አካባቢ ያለውና መታወቂያ የሌላቸውን ይዘው ንብረቱን ቆልፈው ከፍተኛ አምስት ቀበሌ ዜሮ አንድ የሚባል አደገኛ አዲስ አበባ አደገኛ ያፓዎች የሚታሰሩበት እዛ ወሰዱን። የሚገርም ቤታችን በቤታችን እና በእስር ቤቱ መካከል 15 ሜትር 20 ሜትር ቢሆን ነው። እዛ ወሰዱን። ልክ እዛ ወስደው እስር ቤት ሲጥሉ ይሄ ምንም ለእግዚአብሔር ክብር ነው የምናገረው። በኮልፌ ምድር ታይቶ የማይታወቅ በረዶ ዘነበ፣ ታይቶ የማይታወቅ በታሪክ ውስጥ ብዙ ንብረት አጠፋ። አካባቢ በሙሉ የበረዶ ሻሽ ለበሰ። እዚ ላይ በዝርዝር ተጽፏል ኤሎሄና ሃሌሉያም ላይ ይሄንን ታገኘዋለህ፣ ባለፈው የጻፍኩት መጽሐፍ ላይ። ከዛ መጡ ሹማምንቱ። እነዚህ በሚጠሩን በወቅቱ ስም በጸያፍ ስድብ በጸሎታቸው ያመጡት ነው ይሄን በረዶ፣ ወይ በጸሎታቸው ይመልሱ ወይ ጠርገው በረዶውን ያሟሙ ብለው ከእስር ቤት አወጡን። ሁላችንም ጫማችን ትናልን፣ ወንዶ የሰበሰብን ሴቶች ጥረጉ በጸሎት መመለስ ካልቻላቸው ጥረጉ ብለው አሰቃይቶ እየገረፉን ነው እያሰቃዩ በበረዶ በቃ እዛ እግዚአብሔር ምሕረት ባይሆን በቃ ምን ምን እንግዲህ በጸሎት ጌታ ይመልስ ያዘዙትን በእግራችን በግራችን አስፋልቱን ግቢውን በእግራችን እነሱ ዛቆሙ ብርዱ አንቀጥቅጧቸው እንትን ይላሉ። እኛ በበረዶ በእግራችን እየጠረግን አሰቃዩን። ስቃይ መግለጫ የለውም። በተለይ የዛ ሁሉ የእስር ዋናው ጉዳይ እኔ ነበርኩኝ። ያቺ እሱ አይደለች። የሃይ ስኩል ፌሎሺፕ ሰብሳቢ ነኝ። የአዲስ አበባ ክርስቲያን ተማሪዎች ህብረት ሰብሳቢ ነኝ። የኢትዮጵያ ሙስ ተሳትፎ አለኝ። ቃለ ጉባኤ እኔ ጋ ነው የሚቀመጠው። ባይብል ስተዲ ስናደራጃቸው መርሃ የአመታዊ መርሃ ግብሮቹ ያው ሰብሳቢ እንዲህ ስለሆንኩም እኛ ቤት ነጻ ነው ብዬ እኮ ነው እና እኛ ታስረን ልክ የዛለት ታስረን ይሄን የሚያቅ እኮ ኢሚዲየት ጎረቤታችን ዋናው የሲአይኤ ሰው እሱ ነው ተብዬ ለካ ስሜንትን ብሏል። እና በልዩ ሁኔታ ፖሊስ እንደዚህ ለነቶቹ ሆነው ሄደው ከቤቴ አንድም ወረቀትና ፎቶግራፍ አድራሻ ሳያስቀሩ ሰብስበው ወሰዱ። በዛ ባሰሩለት እና ምን ተብሎ ሪፖርት ተደረገ? ዋናው የሲአይኤ ቀንደኛ ተይዟል ተብሎ በልዩ ሁኔታ ይመርመር ኮልፌ ነግሯሌን በልዩ ሁኔታ ይመርመር ተብሎ። ምንድን ነው ምለው ሎካል ኮሚቴ የሃይስኩሌንና እንደዚህ ፋይሉን የቃለ ጉባኤ ሎካል ኮሚቴ ነው ምለው ለመጽሐፍ ቅዱስ አምስት ስድስት አድርገን እኮ ያደራጀ ነው። ያኛውን ደግሞ ናሽናል ኮሚቴ ነው ምለው። ምን ብለው ያነቡታል? ኮልኮል ኮሚቴ፣ ኮልኮል ኮሚቴ ብለው ይሄ ኮልኮል የሲአይኤ ሚስጥር ነው። በቃ በኮድ ነው። ይሄን ኮድ ይሄ እኔ እኮ ክርስቲያን ነኝ። እኔ ምንም ኢንተር ሲአይ የምትሉትንም አላቅም። የአሜሪካ የስለላ ድርጅት ነው። እኔ ምንም ነገር አላቅም። በልዩ ሁኔታ የመርመር ተባል። በቃ ያ ስቃይ፣ በዛ ቶርቸር ነበር። አይ ቶርቸር እኮ ይሻል ነበር። ቶርቸር ማ እንዴ ማለት እግዚአብሔር ያያል፣ እግዚአብሔር ይፈርዳል። ኤኒዌይ ይበረዶ መጥረጉን ገፋንበት። በማግስቱ ወደ ራሱ ወደ ከፍተኛው ሄድን፣ ለልዩ መቀጣጫ ኮልፌ ፈጥኖ ደራሽ ፖሊስ ውስጥ ሄድን። እዛ ስንሄድ እንደው እንደው አሰፍስፎ ለግፍ ምን መጀመሪያ በስፖርት አሰቃይ ከዛ ስንሄድ ይሄ የጽድ ጨፈቃ የማይሰበር ይሄ እሱን አዘጋጅተው እየቀጠቀጡን አስገብተው፣ በቃ እየቀጠቀ በሰብአዊ ፍጡር ላይ ነገር አይፈጽም። ከዛ እየቀጠቀጡ አስገብተው ወዴት ወስዱና ለአንድ ኩሬ አለ፣ ኩሬ ጭቃ ነው የሞላው ጥልቅ ኩሬ ነው። ከዛ እየተወረወራችሁ ዋኙ፣ ዋኙ ተባል። የሰው ልጅ አሁን እንዲደረግ ያውም በሃይማኖት ጉዳይ ከኛ ነው እንግዲህ ግድ የለም። ከዛ እየተወረወርን እዛው ስንገባ ማንም ማናችንም መለየት አልቻልም። ግን አጋጣሚ ሁላችሁ ወንዶች ናቸው ወንዶ ሴቶቹን ድንጋይ ያሸክሟቸዋል። እኛ ወንዶች አባቶቹን ሁሉ ከዛ ደግሞ ይሄኛው ያለምጣል ተብሎ ያው ለምታውቀው ደግሞ እኔ በልዩ ሁኔታ ነው የምከጣውም ያንን የሲይ ምናምን እየተባለ አሮጌ አሁን እግሬን ባሳይ አሮጌ ፍርስራሽ የቤት ፍርስራሽ ላይ

ወንዙስ ልብሳችንን አጥበን ለማንም ትንፍሽ እንዳንል ብለን ብለው እስር ቤት እንደገና መለሱ። እዛ ያው እንግዲህ ታርጌቱ ደግሞ እነዚህ የሚያሰቃዩን በሙሉ የቤተሰቦች ወዳጆች ናቸው። በደንብ የሚያቁኝ ጌታቸው ማን እንደሆነ የሚያቁኝ ምንም በቃ ምንም የጌታቸው ምንም ውስጥ ኢንቮልቭ እንደማላደርግ ከቀበሌ ምንም በምሳሌነት የምጠቀሰው ሰው በማላውቀው ነገር እዛ የመጡ አንተ ልጅ አንተ ነው፣ ፈርማችሁ ውጡ፣ በቃ ተሳስተናል፣ ሁለተኛ አንመለም። ምኑን ነው የምንሳሳተው? ወንጌል ነው የምንከተለው፣ ጌታን ነው የምናመልቀው እያሉ እያሰቃዩ፣ በመጨረሻ ላይ ልዩ ካድሬ ተመደበልን። ብሬኖሽ የሚያደርግ ሲሳይ ይባላል። ከከፍተኛ 14 በጣም ጎበዝ ልጅ ከኛ ጋር መዋል ጀመረ። ማርክሲስ ሌኒዝምን ያስተምረናል ሲያየን ብሪሊየንት ሆነን በቃ ይቀርበናል። ስለ እምነታችን ይጠይቃል። በጓሮ ስለኛ ታሪካችንን ያጠናሉ። መጨረሻ ቀን ሪፖርት አደረገ። ምን ብዬ ነው እነዚህን ልጆች ምናሰቃያቸው፣ መፈታት አለባቸው። ግን የሚፈቱት የእነሱን ብሪሊየንስ ያምሯቸውን ብቃት ለማወቅ ከፈለጋቸው የእኛ ካድሬዎች የሚያስተምሩትን ያስተምሩና እዋቸዋል ትልቅ ፕሮግራም ተዘጋጀ። እዚጋ እንያዘውና እንግዲህ ሰዓቱም ስለሞላ ዛሬ ደግሞ ሰዓታችን ሞላ። የሚቀጥለው ሳምንት ላይ በጣም ኢንተረስቲንግ ፓርት ነው። አሁን ተፈታችሁ ወይ? ከዚ በኋላ ምን ሆነ? ይህንንስ የተባላችሁትን ነገር አደረጋችሁ? የሚለውን የሚቀጥለው ሳምንት ነገር ተመልካቾቻችን እየተከታተላችሁ የምትገኙ የሲኤምኤን ቴሌቪዥን ህያው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ነበረ። እንግዲህ እንደተከታተላችሁት ታሪኩ ሳያልቅ እንደገና ተንጠልጥሎ በጣም ማወቅ የሚገባና የቤተ ክርስቲያን ታሪክ የግለሰብ ታሪክ ብቻ አይደለም የቤተ ክርስቲያን ታሪክ ስለሆነ የሚቀጥሉ ሳምንት ክፍል ሁለትን ይዘንላችሁ ንቀርባለን። እስከዛው ድረስ ያመለጣችሁ ሰዎች በሲኤምኤን ቴሌቪዥን ዩቲዩብ አድራሻ ማየት ትችላላችሁ። በተስፋ ብሮድካስቲንግ ኔትወርክ የምትከታተሉ ደግሞ ጻፉልን ጥያቄም ካላችሁ ላኩልን። ለሚቀጥለው ሳምንት ጥያቄ እንደገና የምንጠይቀው ይሆናል። ለማንኛውም ሳምንት እስከምንገናኝ የሚሰናበታችሁ ተስፋዬ ካሳሁን፣ እስከ ሳምንት ድረስ ያብርከላችሁ።